ዕድሜያቸውን በተመለከተ ፈልዒ ብሉ አሉ ግመል አሉ ማበለ ዑምሩሃ ኸምሰ ሲኒን አምስት ዓመት። ከአምስት አመት ያነሰች አረ፣ ልትሞላ ነበርኩ። ኢንሻአላህ ሰኔ ላይ እኮ ትሞላለች፣ ሐምሌ ላይ እኮ ትሞላለች፣ ምናምን የሚባል ነገር የለም። ካልሞላች አልሞላችም። አምስት ዓመት መነሻው ነው። ከዛ በኋላ ከፍ ቢልም ችግር የለውም። እንደውም ይወደዳል። አምስት አመትና ከዛ በላይ ወልበቀር የኩኑ ዑምሩሃ ሰነተይኒ

ማበለ ሰነተን ወላተዙ እንግዲህ አንድ ዓመት የሞላት አሉ እና አንድ ዓመት የሞላት እና ከዛ በላይ የሆነ ከአንድ ዓመት በታች እንደበጉ ስድስት ወር የሞላትን ብታመጣ፣ አስራ አንድ የሞላትን ብታመጣ አይቻልም። እዚህ ላይ ጥንቃቄ ማድረግ አለብን። የከተማ ሰው እንያው ስገዛ የሚያቅሰው ነው ይዤ የሚሄደው አላቅም ማ የሸረፈች ያልሸረፈች የሚያቅሰው ይሄዳለሁ፣ እንዳልሸወድም ምክንያቱም፣ እነሱ ደግሞ የዛን የገቢያ ጋጋታ ነው የሆነች እንትን ያለችን አምጥቶ ሊያገነክረ ይችላል። ስለዚህ አንተም ለአላህ የሚቀርብ ቁርባን ነው ይሄ፣ ትልቅ የሆነ ሰደቃ ነው አይደለ? ዝም ብሎ ተራ ገንዘብን ተራ ማድረግ የለብህም አንተ።